ሀገራት የራሳቸውን አቅም ለማጠናከርም ሆነ ተገዳዳሪዎቻቸውን ለመርታት ይዘዋቸው የሚመጡ አዳዲስ የሕግ ማቀፎች ይኖራሉ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ በተለይም የኢስያ ሀገራት ላይ ጣሉት የታሪፍ ጭማሪ በዓለም የንግድ ስርዓት ውስጥ አሉታዊም አዎንታዊም ተጽዕኖን የፈጠረ ነው። በዚህ መስመር ውስጥ እያለፉ ያሉ ሀገራት ደግሞ የኢኮኖሚ መስመራቸውን ጭምር በመከለስ ሁኔታውን እንደ ድል በመጠቀም ላይ ናቸው። ኢትዮጵያም የታሪፍ ጭማሪውን በአማራጭ አዎንታዊ ተጽዕኖ መተግበር ስለምትችልባቸው እድሎች የምጣኔ ሀብት ምሁራን ያስረዳሉ። ትልቅ አጋጣሚ ነበር። ምክንያቱም ኢንዱስትሪ ፓርኮች በእኛ ሀገር በብዛት ተመስርተዋል። ከዚህ በፊት ግን ገበያው ይሄ አጓ ተዘጋ ተብሎ ብዙዎች ወጥተው ውደዋል። ለምሳሌ ቻይናዎች በብዛት ነበሩ፣ ነቤትናም በብዛት ነበሩ፣ የተለያዩ ሀገሮች በብዛት ነበሩ። የአሜሪካ መንግስት 10 ፐርሰንት ሲጥል ለእኛ ሀገር እነሱ ወይም ሀያ ወይም ሰላሳ ወይም አርባ ነበር። በሙሉ እነዚያ የወጡት ሰዎች፣ ነቅለው ባዶ ያደረጉት ሰዎች እዚህ ይመጣሉ። ምክንያቱም እነሱ ሀገር ያንን ታሪፍ ተመክፈዳ አሜሪካ እዝህ ያለውን በኢትዮጵያ አስር በመቶ እዝህ አምርተው መላክ ይችሉ። ይሄ ትልቅ አጋጣሚ ነው። ኢንዱስትሪ ፓርኮችና ልዩ ኢኮኖሚ ዞኖችን የያዘችው ኢትዮጵያ ይህንን መጠቀም የሚያስችሉ ምቹ ሜዳሮችን በመፍጠር እየተሰራች ስለመሆኑም ነው የትራንስፖርትና ሎጂስቲክስ ሚኒስቴር የሚጠቁመው። በዋናነት የአልሚዎች መምጣት ፍላጎቱ መሬት እንዲወርድ የሚያስችሉ ቀልጣፋ አሰራሮች እየተዘረጉ ስለመሆናቸውም ተጠቅሷል። ታሪፍ ሀስል እንደኛ ያሉ ሀገራትን ተጠቃሚ ነው የሚያደርገው። ለኛ ጉድ ኦፖርቹኒቲ ነው ብለን ስኮፓችንም እያየን ያለ ነው። በተለይ ቢሮክራሲን እሱ እስከ ማድረግ ኢንቨስትመንት ህጎቻችንን በመሻሻል ኦፕን አፕላ አግሬሲቭሊ በመስራትና ሃንድሊንግ ላይ አያያዝ ላይ በትኩረት በመስራት ይሄንን እድል እንጠቀማለን ብለን አስባለሁ። የመጨረሻ ታሪፍ ከታለባቸው ሀገራት ነን ያለ ነው። እኛ ደግሞ ያለንበት ቦታ አይዲያል ፕሌስ ነው። በቢዝነስ ወይዚም አይዲያል ነን። ይህንን ወቅታዊ የዓለም የንግድ ሁኔታ የመጠቀሙ ጥረት የቻይና ኩባንያዎችን እየሳበ ስለመሆኑ የሁዋጃን ልዩ ኢኮኖሚ ዞን ማሳያ ነው። የታሪፍ ሽኩቻ አለ። በዛ የተነሳ አሜሪካ በምስራቅ እስያ ሀገሮች ላይ ከፍተኛ ማዕቀብ የጣለችበት የታሪፍ ጭማሪ የጣለችበት ሁኔታ ነው ያለው። በተነጻጻሪ ሲታይ ለአፍሪካ ሀገሮች የተጣለው ታሪፍ ያው ሀገራችንን ጨምሮ 10 ፐርሰንት ነው። ይህ ተወዳዳሪነታችንን ከፍ ስላደረገው አብዛኛው የቻይና ኩባንያዎች ወደ ኢትዮጵያ እየመጡ ነው ያሉት። ሁዋጃን በራሱ ብቻ ሳይሆን ሌሎች ኩባንያዎችንም ስፔሻል ኢኮኖሚክ ዞን ከመሆኑ ጋር ተያይዞ እየጋበዘ እያስገባ ነው። የኢኮኖሚ ዞኑ በፈጠራቸው ትስስሮች በኢትዮጵያ ያለው ምቹ ምህዳርና ዓለም አቀፍ ሁኔታው ተዳምሮ በሀገሪቱ በኤሌክትሮኒክስ ልማት ዘርፍ የሚሰማሩ አልሚዎች ከመንግስት ጋር እንዲፈራረሙ አድርጓል። በቢሊዮን ዶላሮችን ፈሰስ በማድረግ የሚያለሙ ተቋማት መዳረሻቸውን ወደ ኢትዮጵያ እያደረጉ ስለመሆኑም ተጠቅሷል። ባለፈው ሳምንት የ2 ነጥብ 1 ቢሊዮን ዶላር ኢንቨስትመንት የሶላር ኩባንያ ሶላር ፓነል የሚያመርት ኩባንያ ከኢንቨስትመንት ኮሚሽን ጋር ተፈራርመዋል። ከዋጃን ጋር ተፈራርመዋል ወደ ኢንዱስትሪ ፓርካችን የሚገባበት ሁኔታ ነው ያለው። ጂኤሲም እንደዚሁ እየመጣ ነው። ብዙ ካምፓኒዎችን ከቻይና ወደ ኢንዱስትሪ ፓርካችን የመሳብ እቅድ ይዘን እየሰራን ያለንበት ሁኔታ አለ። ይችን አጋጣሚ በመጠቀም ቶሎ ቶሎ ሰርተን ወደ ሀገራችን ኩባንያዎችን ለመሳብ የምንንቀሳቀስበት ሁኔታ ይኖራል። የታሪፉ ቀዳሚ ሰለባ የሆኑትን ዘርፎች በመለየት እድሎችን ይበልጥ ለመጠቀም የሚያስችሉ ተጨማሪ ጥናቶችም እየተደረጉ ነው። የአፍሪካም ጌትንን ይህን ስትራቴጂክ አቬሌቢሊቲን በመጠቀምና የሀገራችንም ህዝብ ቁጥር በራሱ ትልቅ ገበያ ነው፣ የብዙ ሀገራት ድምር ነው። ኢትዮጵያ ደግሞ አሁን ቢሮክራሲ ላይ እየሰራች ያለችው አስደማሚ የሆነ ለውጥ ሪፎርም፣ ይህም ቢዝነስ ይስባል ብዬ ነው ማስበው። ተላላቅ አምራቾች ወደዚህ ዘርፍ ይገባሉ የሚል ኤክስፔክቴሽን ይዘን እየሰራን ያለነው። ለዛም መሳሪያዎችን አዘጋጅተናል። ስትራቴጂዎችን፣ ድጋፎችን፣ ስታንዳርዶችን አዘጋጅተናል። ብዙ ኢንቨስትመንት ወደዚህ እንስባለን ብዬ አስባለሁ። ሀገር የሚገባትን ጥቅም እንድታገኝ ዓለም አቀፍ የንግድ ስርዓቱ ይዞት የመጣውን አጋጣሚ መጠቀም እንደሚያስፈልግ የዘርፉ ባለሙያ ይናገራሉ። ይህ በራንኳኩቶ የመጣውን የኢኮኖሚ ስሌት ከፍቶ ማስገባት እንደሚገባም ይመክራሉ። መቼም ይሄ ታስቦ አይደለም፣ ሁኔታዎች የውጭ ሁኔታዎች የፈጠሩት ናቸው። ይሄ ከሆነ በሙሉ የኢንዱስትሪ ፓርኮች በሙሉ ይሰራሉ። የውጭ የውጭ ባለሀብቶች መጥተው እዚህ ሌላ ሀገር ተንቢወጡ ኢንቨስተሮች ይመጣሉ ሀገራቸው ላይ አምርተው ተሰላሳ ፐርሰንት በላይ የሚሸጡ አምርተው በ በአስር ፐርሰንት ወደ ተለያየ ገር ወደ አሜሪካ ሀገር እየላኩ ይሰራሉ ማለት፣ ይሄ ትልቅ ለእኛ ሀገር ትልቅ እድል ይዞ የመጣ ነበረ፣ ተግባራዊ ቢሆን ጥሩ። በኢንዱስትሪው ክፍለ ኢኮኖሚ ይሄ ይሄ እንደ እነዚህ ያሉትን ማህበረታት እና በዚህ መሰረት ገንዘብ መሰብሰብ የራሱ ደግሞ የኢትዮጵያ መንግስት የራሱን ቁጥጥርና አሰራር ይዘረጋል። ተገቢውም ሆነ ተወጪው ኢምፖርትና ኤክስፖርት የሚደረገውም ያገኛል ማለት ነው። መሰል ሁኔታዎችን የሚቃኙ የህግ ማዕቀፎችን በአግባቡ በመጠቀም ሂደቱን ለሀገር ትርፍ ማድረግ እንደሚገባም ተመላክቷል።